ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒ ግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር አስር ብርና እስከ አምስት ሺህ ብር የሚያሸልም እጣ ይጠብቀዎታል እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ አመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ ተመልሰናል። አድማጮቻችን አራዳ ኤፍኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የጁድ ቤሊንግሃም ጉዳይ እንመልከት። የተጫዋች እንግዲህ ከጉዳቱ በማገገም ተመልሷል ወደ ጨዋታዎች፣ ጥቂት ደቂቃዎችም የመሰለፍ እድል የተሰጠው ሲጫወትና እንደዚሁም ቋሚ ሆኖ የጀመረበትም ጨዋታ አለ። ግን ደግሞ ሪያል ማድሪድ ያለሱ ያደረጋቸውን የዚህ የውድድር አመት የላሊጋና እንደዚሁም የአውሮፓ ሻምፒዮንስ ሊግ ጨዋታዎች በጥሩ ውጤት ነው ማጠናቀቅ የቻለው። የእሱ መመለስ ምን ይፈጥራል? በሻብ ያለውን ሰው የቡድን ግንባታ ላይ የሚለውን ጉዳይ እናንሳ። ግን ደግሞ ብዙ ገንዘብ የወጣበትና ደግሞ ጥሩ ፐርፎርም እያደረገ የሚገኝ ተጫዋች ነውና እሱን ቤንች ማስቀመጥ የሚቻል አይመስልም። እናንሳ ይን ጉዳይ። የጁድ ቤሊንጋም ነገር በሪያል ማድሪድ ብቻ ሳይሆን በእንግሊዝ ብሔራዊ ቡድን ማከራከር ጀምሯል። በተለይ ደግሞ አሰልጣኝ ቶማስ ቱሄል ያለሱ ቡድናቸው እያሸነፈ ነው እና እሳቸውን ከዚህ በፊት የሰጡት አስተያየት አንዳንዴ ቱሄል እንደይነት አስተያየት ይሰጣሉ። ባለፈው አንድ ጨዋታ ከተደረገ በኋላ ከዌልስ ጋር ከተጫወቱ በኋላ ይሄ የአንቀላፋ ዊምብሌ ምናም ብለው ደጋፊዎቻቸውን ወረፉ እና ይሄ ብዙ የሚመከር አይደለም፣ የራስሽን ደጋፊ አንታጎናይዝ ማድረግ። ጁድ ቤሊንገም በተመለከተ ደግሞ እናቴን ሳይቀር ያናድዳታል በጠባዩ ምክንያት ምናምን ብለው አስተያየት ሰጥተዋል፣ እና እንዲህ አይነት ነገር ያደርጋሉ። አሁን በቅርብ ጊዜ በኢንተርናሽናል ጨዋታዎች ከጉዳት ገና ማገገሙ ስለነበር ጥሪ አላደረሱለትም። ግን የእንግሊዝ ጋዜጦችን እንኳ ብታይ ሰሞኑን እንዴ፣ እና አሁን መጥቶ ሞርጋን ሮጀርስን ሊያስቀምጥ ነው ማለት ጀምረዋል፣ የእንግሊዝ ብዙሃን መገናኛዎች እና የቦታው ጉዳይ አከራካሪ የሆነው በሪያል ማድሪድ ብቻ አይደለም፣ በእንግሊዝ ብሔራዊ ቡድንም ውስጥ የቤሊንግሃም ሚና ምንድን ነው የሚሆነው የሚል ብዥታ አለ። ግን እንደው አሎንሶ ላይ ላተኩር። በሁለት የብሔራዊ ቡድን አሰልጣኞች ትብብር፣ በቱኸል እና በማርሴሎ ቢየልሳ ትብብር ሻቢ አሎንሶ ከአራት ምርጥ አማካዮቹ ሶስቱን በዚህ ኢንተርናሽናል ብሬክ ወደ የብሔራዊ ቡድኖቻቸው አላከም። ይልቁን ከእነዚሁ ተጫዋቾች ጋር በቫልዴ ቤባስ ጊዜ አግኝቷል። በሁለቱ አሰልጣኞች ፍቃድ ነው የሚለው ፌዴ ቫልቨርዴ በኡሩጓይ ብሔራዊ ቡድን አሰልጣኝ ማርሴሎ ቢየልሳ ረፍት ተሰጥቶታል። ረፍት የሚያስፈልገው ነበር። ቅድም ስጠቅስ እንደነበረው በእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሀል ይሁንታ ደግሞ ገና ከጉዳቱ በማገገሙ የተነሳ ጁድ ቤሊንጋምም ወደ እንግሊዝ አልሄደም። ሌላኛው አማካያቸው ኦሬሊዮን ሿሜኒ ነው። እሱ እንኳን በቅጣት ምክንያት ጨዋታዎች ላይ መሳተፍ ስለማይችል እሱም አልሄደም። ስለዚህ ብዙ አሰልጣኞች የሌላቸው እድል አለው። ከነዚህ በጣም አስፈላጊ ተጫዋቾቹ ጋር በልምምድ ሜዳ ጊዜ ማሳለፍ የሚችልበት እድል አግኝቷል። ግን ከአሁን ሪያል ማድሪድ ውስጥ ከቀሩት ሶስት አማካዮች መካከል የቦታው የቀጣይ ሚናው ጉዳይ ያልጠራው የቤሊንግሃም ጉዳይ ነው። ይሄ ተጫዋች ወደ ሪያል ማድሪድ ከመጣበት ጊዜ ጀምሮ በተለይ በመጀመሪያው የውድድር ዘመን በጣም አስደናቂ ነበር። ግን አሎንሶ ያውቀዋል። ረጅም ጊዜ ያው በዓለም የክለቦች ዋንጫ ላይ እኮ ለአሎንሶ ሪያል ማድሪድ ተጫወቷል። ግን ያኔ የሪያል ማድሪድ ዳይናሚክ ሌላ ነበር፣ ምክንያቱም እምባፔ ደግሞ አልተጫወተም። አሁን እምባፔንም ቪኒሽየስንም አርዳ ጉለርንም ቤሊንግሃምንም ቫልቬርዴንም ማስታንትዋኑንም ማቻቻል የሚችል የሆነ መፍትሄ መፈለግ ይቻላል ወይ ነው ትልቁ ጥያቄ። ሁሉም በጣም ጥሩ ተጫዋቾች በመሆናቸው የተነሳ ግን በሩቅ ደግሞ እሱ የሌቨርኩዘን ኃላፊነትን እንደተረከበ ቤሊንግሃም የዶርትሙንድ ተጫዋች እያለ በ2022/23 የውድድር ዘመን ተያይተው ነበር ሁለቱ እና ከአንድ የዶርትሙንድ ሌቨርኩዘን ጨዋታ በፊት ስለዚሁ ተጫዋች ተጠይቆ በጣም አስደናቂ ተሰጥኦ ነው። በተለይ ሰፊ የሜዳ ክፍል መከላከል የሚችልበት ክህሎት ያስደንቀኛል ብሎ ተናግሮ ነበር። አሁን እንግዲህ ትልቁ ጥያቄ እሱ ሲመጣ ማን ይወጣል ነው። ይመጣል፣ ይጫወታል። ቤሊንግሃም መጫወት አይቀርም፣ እሱ ብዙ ክርክር ያለው አይመስለኝም። በተለይ ደግሞ አሁን ሪያል ማድሪድ ኃይለኛ ጨዋታዎች ይጠብቁታል። ኤል ክላሲኮ እየመጣ ነው የዩቬንቱስ ጨዋታ እየመጣ ነው። ወደ አንፊልድ ሄደው ሊቨርፑልን መግጠም አለባቸው። የሄታፌንም ጨዋታ አቅልያ ላይውም። የቦርዳላስ ቡድን በጣም አስቸጋሪ ቡድን ነው። እንደዚህ አስቸጋሪ ጨዋታዎች በአጭር ጊዜ ውስጥ ስለሆነ የሚመጡት በሮቴሽን ምክንያትም ጭምር ብዙ መጫወቱ አይቀርም። ግን ደግሞ በጊዜ ሂደት ይጀምራል ጨዋታዎች፣ ብዙ ጨዋታዎች ይጀምራል። ያኔ የቱ ጋር ይጫወታል? አሁን ናቹራል የሆነ የእሱ ቦታ የሚመስለው አርዳ ጉለር የሚጫወትበት ቦታ ነው አርዳጉለርን ማንሳት ማለት ነው ከቡድኑ ውስጥ አርዳጉለርን ከዛ ስብስብ ማውጣት ማለት ደግሞ፣ ምንም እንኳ ከክሩስ ጋር በጣም የሚለያይ ቢሆንም ከክሩስ መልቀቅ በኋላ ሪያል ማድሪድ የጎደለውን የፕሌሜከር ቀዳዳም እየሞላ ያለ ተጫዋች ነው። ከኪሊያን ምባፔ ጋር የፈጠረውም ኬሚስትሪ በጣም አስደናቂ ነው። ይሄ የውድድር ዘመን ከተጀመረበት ጊዜ ጀምሮ ብቻ ለኪሊያን ምባፔ አራት የመጨረሻ ኳሶች ሰጥቶታል። ስለዚህ እሱን ታወጫዋለሽ ማለት ከክሩስ መልቀቅ በኋላ የሞላው እንኳ ባይባል በመጠኑ ያንን ቴክኒካል ጥራት መጨመር ችሏል፣ በፓሶቹ ምክንያት። ሁለተኛ ግን እምባፔ በጣም የሚያስደንቅ የውድድር ዘመን ጅማሪያ ነው ያደረገው። ከስኬቱ ምክንያቶች መካከል አንደኛው ከአርዳ ጉደር ጋር የፈጠረው ኬሚስትሪ ነው። ሁለት ነገር ነው የምታጩ ማለት ከእምባፔ ጋር ያለውን ጥምረትና ያንን ቴክኒካዊ ግብአት ያጣል ማለት ነው። ግን ደግሞ አይ ማስታንቱዎኖ ነው ይውጣ አርዳ ጉለር ወደ ቀኝ ሂድ ካልሽም ያው ተመሳሳይ ነው። ማስተንቷኑን ማስወጣት ብዙ ከባድ ላይሆን ይችላል። የአርጀንቲና ብሔራዊ ቡድን ተጫዋች ነው። እሱም በሪያል ማድሪድ በጣም ጥሩ የውድድር ዘመን ጅማሬ ነው ያደረገው። ግን ዞሮ ዞሮ ይሄ መነካካት ሪያል ማድሪድ የውድድር ዘመኑን በእንደዚህ አይነት ከዛ የአትሌቲኮ ማድሪድ ጨዋታ በስተቀር በእንደዚህ አይነት ሁኔታ እንዲጀምር ምክንያት የሆነ የሆነ የቡድኑ አባል ይሸጋሸጋል ማለት ነው ወይም ከቡድኑ ይወጣል ማለት ነው። ትልቅ ውሳኔ ነው ይሄ በጣም ትልቅ ውሳኔ ነው። የአሰልጣኙ በሆነ ምዕራፍ ነው ቡድኑን እየገነባ እየመጣ የነበረው አሁን አንዳንዱን የፖዚሽናል የኦርጋናይዜሽናል የምናምን ጉዳዮች ለምሳሌ ያለ እምባፔ ነበር የሰራው ምክንያቱም እምባፔ በሕመም ምክንያት በዓለም የክለቦች ዋንጫ ላይ አልነበረም። አሁን እሱ እምባፔን በውድ አይደለም ከውድድር ውጭ ያደረገ፣ ግን አንዳንድ ፖለቲካዊ ውሳኔዎች ግን ወስናል። ቅድም ያልኩት የፖለቲካ ላይናፕ ጉዳይ ለምሳሌ በተሟላ ፊትነስ ላይ ሳይሆን ኪሊያን ምባፔ ያንን የፓሪሳንዣማ ጨዋታ ጀመረ። ፊት አልነበረም ስድስት ኪሎ ነው የቀነሰው ሆስፒታል ሁሉ ነው የከረመው። ስድስት ኪሎ ቀንሶ ተጫዋቹ ፊት ሳይሆን ግን ምባፔን ከፔዥ ጋር ከቀድሞ ቡድኑ ጋር በሚደረግ ጨዋታ አለማሰለፍ ትክክል አይደለም የሚል ሴንቲሜንታል ምክንያት የበለጠ የተጫነው ነው እንጂ እግር ኳሳዊ ምክንያት ሊሆን አይችልም። ይሄኛው የውድድር ዘመን ደግሞ ሲጀምር መጀመሪያ ሰለባ የሆነው ቪኒ ነው። ቪኒሸጁን ወይ ጨዋታዎችን አይጀምርም ወይ ጨዋታዎችን አይጨረስም እና በኋላ አሁን በቅርብ ጊዜ ጥሩ እየመጫወት ጀምሯል። የቤሊንግሃም መምጣትም ልክ እንደዚሁ ነው፣ ሴንስቲቭ ነው በጣም እንዳልኩት፣ የግድ መሰለፍ ያለበት ተጫዋች ነው። በጥራቱም ምሳ እንዳነሳሽሁም በኢንቨስትመንቱም በችሎታውም ምክንያት ብዙ ጨዋታዎች መሰለፉ አይቀርም። ግን ከታሰበው ጊዜ ነው ደግሞ ቀድሞ የመጣው የዓለም ክለቦች ዋንጫ ጁላይ 14 መሰለኝ ያለቀው እሱ ጁላይ 16 መሰርጀር ያደረገው ረጅም ጊዜ ሞቢሊቲውን የቀነሰበት የትከሻ ጉዳት ነበረበት እና ልክ እንደ ኤንቢኤ እንደ ራግቢ ምናምን ተጫዋቾች ትከሻው ላይ የአርመር አድርጎ ነበር ይጫወት የነበረው። ፕሮቴክቲቭ አርመር የሚሉት እነሱ እንደዛ አድርጎ ነበር ይጫወት የነበረው። ያስታውቃለን በመለያው ላይ ሳይቀር። በኋላ እሱን ከስሩ ለመፍታት የግድ ቀዶ ሕክምና ያስፈልጋል ተባለ ና አራት ወር ድረስ ነበር ኤስቲሜት የተደረገው፣ አራት ወር አንዳንዶች ሶስት ወር። እሱ በሁለት ወር ነው የተመለሰው። ስለዚ አሰልጣኙ ፈተናው ቀድሞ ነው የመጣበት። የሚወደው አይነት ፈተና ነው። መንባፔ ኔቱ ጋር ላጫወተው ወይ ቤሊንግሃም እኔቱ ጋር ያጫወቱ አይነት ፈተና በዓለም ላይ ዘጠና ዘጠኝ ፐርሰንት አሰልጣኞች የሌላቸው ፈተና ነው። ጥሩ ፈተና ነው፣ ግን ያንን ፈተና እንዴት ይመልሰዋል የሚለው በጣም ወሳኝ ነው። ባለፈው አሰለፈው እኔ ሌላ ፖለቲካል ላይን አፕ ነው ምለው ከአትሌቲኮ ማድሪድ ጋር በሚደረግ ጨዋታ አጫወተው እና እዛ ጨዋታ ላይ ለምን አጫወትከው ትክክል ነው ወይ ካለፈ በኋላም ሲጠየቅ በብልሀት ነው የመለሰው። አሁን እንደው ምንስ ብል ምን ይጠቅማል አልፎ የለ ነገሩ እና ስላለፈ ጉዳዩ ላይ ባላወራስ ብሎ ስቆ ወጣ። በቀደም ከቪያሪያል ጨዋታ በኋላ ተሳስቻለሁ ብለህ ታምናለህ ወይ ሲሉት ተሳስቻለሁ ብል ባልል ምን ልዩነት ያመጣል? አሁን ያለፈው ነገር አፌክት ማድረግ አንችልምና የወደፊቱን ነገር ነው እንጂ አፌክት ማድረግ የምንችለው አለ። ፖለቲካል ላይን አፕ ነው ግን በእኔ እምነት እዛ ጨዋታ ላይ መጫዋት አልነበረበትም። ልጁ አልደረሰም ለዛ ጨዋታ እና በብዙ የጨዋታው ማዕራፎች ሪያል ማድሪድ በአስር አትሌቲኮ ማድሪድ በአስራ አንድ ተጫዋቾች ይጫወቱ ይመስሉ ነበር ከከባድ ሰርጀሪ ነው የተመለሰው። የተጫዋቹ የተጫዋቹ ችግር አይደለም። አሰልጣኙ ግን እንደዛ አይነት ኢንቴንሲቲ ጨዋታ ላይ ያሰለፉ ከምን ጋር ይመሳሰልብኛል መሰለሽ፣ ራፋኤል ቤኒቴዝ ከመጨረሻዎቹ ጨዋታዎቻቸው መካከል አንደኛው ከባርሰሎና ጋር የተደረገ ጨዋታ ነው። ሀሜስ በብዙ ገንዘብ የመጣ ተጫዋች ነው። ሀሜስ ሮድሪጌዝ፣ ቶኒ ክሩስና ሉካ ሞድሪች ደግሞ ሌሎች ስታሮች ናቸው። ሶስቱንም አንድ ላይ ያጫወቷቸው፣ ሶስቱ አማካዮች እነዚህ ነው የነበሩት እና ባርሳ ሜሲን ከስልሳኛው ደቂቃ በኋላ አስገብቶ ሊያውም ጨዋታውን ሳይጀምር አራት ለዜሮ አሸንፋቸው በበርናቤዩ ለምን ፖለቲካል ላይናፕ ነው ማነው ነው ዲፌንሲቭ ሚድፊልደር እዚህ ውስጥ ዚዳን ሲመጣ መጀመሪያ ያደረገው ነገር ካሰሚሮን ማሰለፍ ነው ባላንስ አገኘ ያኔ ሀሜስ ወጣ ካሰሚሮ ገባ ማድሪድ የበለጠ ባላንስ ደሆነ በዛው አመት ቻምፒየንስ ሊግ ወሰደ ፖለቲካል ላይናፕ ነው ግን የራፋኤል ቤኔቴዝ በኋላ የሚሉት ሶስቱንም ማጫዋት አለብህ ተብዬ ነበር ማን ፔሬዝ አላውቅም ማን እንዳላቸው አሎንሶ እንደዛ የተገደደ አይመስለኝም ግን አሰላለፉ ግን ንጹህ እግር ኳስ የውሳኔ ለው ለማለት ግን ያስቸግራል። ቤሊንግሃም ፊት አልነበርም። ከዛ ፊት አንድ ጨዋታ ከስፓኞል ጋር አንድ ደቂቃ ሲቀረው ነው የገባው። ቀጥሎ የነበረው ጨዋታ ላይ 19 ደቂቃ ነው የተጫወተ። በአራት ወር ምናምን 19 ደቂቃ የተጫወተ ተጫዋች እንዴት በአትሌቲኮ ማድሪድ ሜዳ ጨዋታ ይጀምራል? ቤሊንግሃም እንግዲህ መጀመሪያ ሲመጣ አንድ በአንቼሎቲ የማሰልጠን ክህሎት ምክንያት የተገኘ ቦታ ነበረው ቤንዜማ ለቀቀ፣ ሪያል ማድሪድ ሌላ ተጫዋች አላመጣም። ስለዚህ እንደ ኦግዚለሪ አጥቂ መጫወት ጀመረ እና ሀያ ሶስት ጎል አስቆጠረ በዛ የውድድር ዘመን። አስራ ሶስት አሲስት ደግሞ ነበረው። በአርባ ሁለት ጨዋታ ሰላሳ ስድስት የጎል ኮንትሪቢሽን ነበረው። ቻምፒየንስ ሊግም ላሊጋም አሸነፈ። በዛ በመጀመሪያው የውድድር ዘመን የላሊጋ የአመቱ ምርጥ ተጫዋች ሆነ። ግን ከዚያ በኋላ ነገሮች ተለወጡ። ብዙ ተጫዋቾችን አፌክት ያደረገ አንድ ነገር ተፈጠረ፣ የኤምባፔ መምጣት። የኤምባፔ መምጣት ቪኒሺየስም ላይ ኢፌክት ነበረው። ግን ጁድ ቤሊንግሃም ላይ ትልቅ ኢፌክት ነበር። ሳጥን ውስጥ ያንን ዞን ማግኘት አይችልም አሁን ምክንያቱም አሁን ዘጠኝ ቁጥር አላቸው፣ አጥቂ አላቸው። ቤንዜማ ከለቀቀ በኋላ እምባፔ እስኪመጣ ድረስ ግን እዛ ዞን ላይ የሚጫወት ሌላ ተጫዋች አልነበር። ተቀይሮ የሚገባ ተጫዋች ነበራቸው እንጂ መደበኛ ተጫዋች አልነበራቸው። ስለዚህ ለጎል በጣም ተጠግቶ እንዲጫወት ሆነና በርካታ ጎሎች አስቆጠረ። ከምባፔ መምጣት በኋላ ግን ያ ዞን የለም። ግን በክሩስ ቦታ ላጫወተው እንዳትዩ ደግሞ ክሩስ አይነት ኦርጋናይዘር አይደለም ቤሊንግሃም። ወደ ኋላ መልሼ በጥልቅ ሚና ላይ እኔ ደግሞ በአርዳ ጉለርን ቦታ ብታጫውቹው የአርዳ ጉለር አይነት አስርም አይመስለኝም፣ አስር ቁጥርም አይመስለኝም። የሆነ ቦታ መፈለግ አለበት። አምና ኦሬዲ ብቃቱ በሪያል ማድሪድ ውስጥ በነበሩት በእነዚህ ለውጦች የተነሳ ጥሩ አልነበር፣ በጎሎች ብቻ ማለት ነው። በጎሎች አለከውን ጎሎች የሚያስቆጥርበት ሴታፕ አልነበር። አንዴ ወደ ቀኝ፣ አንዴ ወደ ግራ፣ አንዴ ጠለቅ ያለ ሚና የተለያዩ ኃላፊነቶችን ነበር ይወስድ ነበር እና በባሎንዶር ከ ሀያ ሶስተኛ ከሶስተኛ ወደ ሀያ ሶስተኛ ተንሸራተተ። እኔ ደግሞ ሀያ ሶስተኛ መሆን አልነበረበትም ነው ምለው ሰላሳ ውስጥ መግባት አልነበረበትም። በጣም ማደንቀው ተጫዋች ቢሆንም ያለፈው የውድድር ዘመን ብቃቱ ሰላሳ ውስጥ የሚያስገባው አይደለም። ግን ግሩም ተጫዋች ነው። የተሟላ አማካይ ነው በብዙ ነገሮች፣ ጎል አስቆጣሪም፣ የጎል እድል ፈጣሪም፣ ዲስትሮየርም፣ ጎል አስቆጣሪም፣ መሪም፣ ትጉ ተከላካይም፣ በጣም ጥሩ የፕሬሲንግ ተጫዋችም፣ ቁርጠኛ ተጫዋችም፣ በስሜት የተሞላ ተጫዋችም ነው ለዚህ አይነት ኦፍ ዘ ከፍ ለሆነ ተጫዋች ግን በጣም ኦርጋናይዝድ የሆነው የሻቢ አሎንሶ ቡድን ቦታ ያገኝለታል ወይ በጣም ወሳኝ ጥያቄ ነው እንግዲህ የባለፈው ጨዋታ ከተደረገ በኋላ እንዳልኩት የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታ ከተደረገ በኋላ ቀጥሎ በመጡት ጨዋታዎች ላይ አላሳለፈውም ወይም ጨዋታውን እንዲጀምር አላደረገውም እየቀየረ ነው ያስገባው ከካይራት አልማቲ እና ከቪያሪያል ጋር በተደረጉ ጨዋታዎች ላይ እየተቀየረ ነው የገባው አላስጀምረውም ከዛ በኋላ ሁለቱንም ጨዋታዎች ቀለል ካለው አልማቲ ጋር በሜዳው ከቪያሪያልም ጋር ሲጫወት ጨዋታው አልተደረገም። ግን አሁን ከባባር ጨዋታዎች ይመጣሉ። አሰልጣኙ በተለይ ኦክቶበር ላይ ከባባር ጨዋታዎች አሉብን ብሎ ሶስት ጨዋታዎች ጠቀተ ሄታፌን፣ ዩቬን፣ ባርሴሎናን። ግን አንፊልድ ደግሞ ሊቨርፑልም አለበት። ራሱ የሚለው የአጥቂ አማካኝ ነው ብዬ ነው የማስበው ነው የሚለው ለእኔ የአጥቂ አማካኝ ነው ሁለቱንም ዞኖች መሸፈን የሚችል ቢልዳፑም ላይ ጠለቅ ብሎ መሳተፍ የሚችል ግን ደግሞ በምናጠቃበት ጊዜ ቦክስ ክራሸር መሆን የሚችል ይላል። እንግሊዞቹ እንደሚሉት ሌግም ላንግም ያለው ተጫዋች ነው። ድካም የማያውቅ ነው፣ ግን ደግሞ ጎሎችን ማስቆጠር ይችላል። ብዙ የሜዳ ክፍል መሸፈን ይችላል። እና እሱ ስታቲክ ተጫዋች አይደለም። አንዳንድ ተጫዋቾች አሉ በአንድ ቦታ ብቻ የሚረጉ፣ እሱ ደግሞ በጣም ዳይናሚክ ተጫዋች ነው። ስለዚህ ሰፊ የሜዳ ክፍል መሸፈን ስለሚችል በዚያ ዲዛይን ነው ልጠቀምበት የምፈልገው ብሏል። ከአንድ ኦፍ ከፍ ተጫዋች ጋር ግን ልዩነት አለው ከፌዴ ቫልቬርዴ ጋር ቫልቬርዴ ከረጅም ጊዜ በኋላ የሪያል ማድሪድ ሴታፕ የተመቸው አይመስልም። ምክንያቱም የሚሮጥበት ስፔስ የለውም ተጫዋቹ ደግሞ ስፔስ ይፈልጋል ለመሮጥ ወደ ነዛ ስፔሶች ድሪፍት ማድረግ ይፈልጋል። ቤሊንግሃምም አንድ አይነት ተጫዋች ባይሆንም ልክ እንደዚህ ነፃ ሚና እንዲሰጠው የሚፈልግ ሰፊ የሜዳ ክፍል ለመሸፈን የሚችልበት ነፃነት እንዲሰጠው የሚፈልግ አይነት ተጫዋች ነው። አሎንሶ ደግሞ በጣም ዞናል ፖዚሽናል አሰልጣኝ ስለሆነ ተጫዋቾቹን በውስን ሚና ነው የሚጠቀመው። እንዴት ያደርጋል የሚለው ትልቅ ጥያቄ ነው። ግን አማራጮች አሉ። አራት አራት ሁለት ሚድፊልድ ዳይመንድ፣ እሱ በግራ ቫልቬርዴ በቀኝ ዳይመንዱ የፊተኛው ጫፍ ጉለር የኋለኛው ጫፍ ሸሜኒ አድርጎ መጠቀም አንድ የሚቀርብ አማራጭ ነው። እንዲህ ሲሆን ማስታንቱዋኖ ይወጣል ማለት ነው። አራት ሶስት ሶስት እኔ እንጃ፣ አራት ሶስት ሶስት ግን፣ አራት ሶስት ሶስት የሚሆን ከሆነ የአማካይ ክፍል ኦቨርዌልም ይደረጋል። ትልቁ ችግር እሱ ነው የሚሆነው። የአማካይ ክፍል ብልጫ ይወሰድበታል። አርዳ ጉለር እና ፌዴ ቫልቬርዴ ወደ ቀኝ ከሁለት አንዳቸው ወደ ቀኝ መሄዳቸው አይቀርም። በግራ በኩል ከቪኒ ና ከሮድሪጎ አንደኛውን ያሰልፋል እና ከአጥቂው ጀርባ ያለውን ቦታ ቤሊንጋም ይይዛል ማለት ነው። እና አንደኛው ምርጫ ይሄኛው ሊሆን ይችላል። ካልሆነ ግን አርዳን ወይ ቫልቬርዴን ማስወጣት ግድ ሊሆን ይችላል። ግን የትኛው ቦታ ላይ ያጫውተዋል የሚለው ግን ቀጣዩ የአሎንሶ የቤት ስራ ይሆናል ማለት ነው። እስካሁን ድረስ አብዛኛውን የቤት ስራ በስኬት እየተወጣ ነው። ግን የቤሊንግሃም ትልቅ ተጫዋች ስለሆነ ውስብስብ ጥያቄ ይመስለኛል። ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራምና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልምጣ ይጠብቆታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን